ሰላም ጤና ይስጥልኝ። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም ላይ የምትገኙ ታላላቅ የሀበሻ ልጆች ሜሮን ነኝ ከኢትዮጵያ። እንግዲህ ዛሬ ልዩ ነው፣ እጅግ በጣም ያስደስታል። በጣም ልዩ የሆነ ሰርፕራይዝ ነው፣ እንግዲህ ዘንላችሁ የመጣ ነው። እጅግ በጣም የምንወዳት የምናከብራት ታላቋ ሊደር እንግዲህ ሰባት አመት ኩዌት ስትሰራ ቆይታ፣ አሁን ደግሞ ከካምፓኒያችን ጋር ሙሉ ሰዓቷን በሱዳን ካርቱም ስትሰራ ቆይታለች። ዛሬ ደግሞ በራሷ ሆነስ ይሄን የመሰለ መኪና መግዛት ችላለች። እጅግ በጣም ጎበዝ፣ ታታሪ፣ ጠንካራ ሰውነች። ነች ለሌሎች ሞዴል መሆን የምትችል ምሳሌ የምትሆን ታላቅ ሊደራችነች ማለት ነው። እጅግ በጣም ደስ ብሎኛል። እንግዲህ ቤትዬ የተሰማትን ነገር የምትገልጽልን ይሆናል። ቤትዬ ምን ተሰማሽ? እስቲ ይሄንን መኪና ብዙ ነገሮችን አልፈሽ ስኬት ላይ ሆነሽ በመገኘትሽ በመግዛትሽ ይህን መኪና ምን ተሰማሽ? ሰላም ጤና ይስጥልኝ። እንዴት ናችሁ ውዴ ኢትዮጵያ ልጆች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቤተልሔም እባላለሁኝ። አሁን የምገኘው ኢትዮጵያ ላይ ነው። በካምፓኒያችን የስምንተኛ ኮከብ አከፋፋይ ነኝ። ዛሬ እጅግ በጣም ደስ ብሎኛል፣ የእውነት ቃላት የለኝም። እንግዲህ በርካታ አመቶችን በስደት ላይ አሳልፌያለሁኝ። ስደት ሰባት አመት ላይ ቆይቻለሁ። በካምፓኒያችን የአንድ አመት ተኩል ቆይታለኝ ማለት ነው። በአንድ አመት ተኩል ቆይታ ውስጥ ይህን መኪና መግዛት ችያለውኝ በካምፓኒያችን፣ ይህ በቦነስ የገዛውት ነው እና እጅግ በጣም ደስ ብሎኛል። የእውነት ይቻላል፣ የማይቻል ነገር የለም። በዚህ አጋጣሚ ይህን እድል ሰጠውኝ፣ እዚህ ያደረሱኝ ታላላቅ አሰልጣኞች፣ ታላላቅ ሊደሮች፣ አፕላይኖቼ የመጀመሪያ እጅግ በጣም የምወዳት የማክበራት ታላቋ ሊደር አዜብ መለሰን አመሰግናለሁ። እንዲሁም ታላቁ ሊደር ሊደር አዲስ ቅዱሳን እጅግ በጣም አመሰግናለሁ። እንዲሁም እጅግ በጣም የምወዳት እና የማክበራት እዚህ እንድደርስ በእርሱ ጠንክር እያለች እዚህ ያደረሰችኝ ሊደር ሜሮን ብርሃኑ አመሰግናለሁ። የእውነት እጅግ በጣም ደስ ብሎኛል። ይሄ መልካም ጅማሬ ነው። ይህ ገና ብዙ ነገሮችን መስራት ትችላለሁኝ። ይቻላል። በርካታ ሰዎችም መስራት ይችላሉ። እኔም እንግዲህ ዛሬ ላይ እያሳይ ቻለሁኝ። ይሄ ገና ጅማሬ ነው። ገና ብዙ ነገሮችን በካምፓኒያቸው መሸለምም ይቻላል። ይሄ ከመሸለሙ በፊት የገዛሁት በኮሚሽን ብቻ በጎነሴ ብቻ የገዛሁት መኪና ነው። የግር መውጫ ማለት ነው። ከግር መውጫ ነው። ገና ብዙ ስኬቶች ይቀጥላሉ። በጣም ደስ ብሎኛል። አመሰግናለሁ። በጣም እናመሰግናለን። ቤቴ በርቺ፣ ጠንክሪ። እንግዲህ ትልቅ ቦታ ትልቅ ስኬት ላይ ደርሰሽ እንደምንገናኝ አምናለሁ። እዚህ ጋር ደግሞ እጅግ በጣም የምንወደው የምናከብረው ታላቁ ሊደራችን አፕላይናችን የጎልድ ላይን ዲስትሪቢዩተር የሆነው ሊደር አዲስ ጉዲሳ እንግዲህ እዚህ ጋር ይገኛል። እስቲ ምን ተሰማ ቤቴ ዛሬ በራሷ ቦነስ ኮሚሽን በመግዛት